ሴት አስገድ ይለኝ ነበር በጋዜጠኞ ጋዜጠኞቹ፣ እሷ ጋር ማነው? ካሜራማኖች እሷ ልገሉ የምትሰሩ ነበራችሁ ከሆነ መጠየቅ አለባችሁ። መንግስት መጠየቅ አለበት። በነገራችን ላይ ቪዲዮውን አውርጄ ይዣለሁ። እንደውም እኔ ከስላት አለውኝ እንደዛ እሷን ሊገሉ አብረዋት በተለይ ደግሞ ከኔ ተልእኮ ተሰጥቷቸው ካሜራማኖች አለች ልታስገድ ይለኝ ነበር። እሷ ጋር የሰራችሁ ካሜራማኖች በሙሉ ተወንጀላቸዋል። እመቤት ካሳ በምትባል ሌባ ካሜራማኖቼ፣ እኔ ጋር የሚሰሩ ሊገሉኝ ነበር ብላለች። ከቴምር ጋር እየተገናኙ ማን ማን እንደሆነ ስማቸውን አላቃችሁም። ከቻላችሁ በውስጥ ኮንታክት አድርጉኝ። እመቤት ካሳ ጋር ስትሰሩ የነበራችሁ ካሜራ ማኖች፣ እቴምር ጋር አብረው ሆነው ሊገሉኝ ነበር ብላለች። ከቻላችሁ ኮንታክት አድርጉኝና፣ በእርግጠኝነት አንዱ አብሯት ቪዲዮ የሚሰራ ልጅ ነበር። ሌላ የሚሆነ ልጅ ማንም የሚባል ልጅ ነበር ስለዚህ ሊገሉኝ ነበር እያለች ነበር። ካሜራማኖች እመቤት ካሳ ጋር የሰራችሁ ሰዎች በሙሉ ከቴምር ጋር ኮንታክት አላቸው። ሊገሉኝ ይሰሩ ነበር ከእሷ ጋር ብላለች። እሷ ጋር ካሜራማኑ ናችሁ እየሰራችሁ፣ እባካችሁ በውስጥ ኮንታክት አድርጉኝ። እኔ እፈልጋችኋለሁ። የእመቤት ካሳ በጣም ብዙ ጉዶች ሊወጡ ስለሚችሉ ኮንታክት እንዳደርጉኝ ይፈልጋሉ ልትገሏት ከኔ ጋር እንደምትሰሩ ተናግራለች። እና አብራችኋት የሰራችሁ ሰዎች እንደ ነብሰ ገዳይ ሰውን ልገሉ ስራ እየሰራችሁ እንደነበረ፣ እሷን ልገሏት ስራ እየሰራችሁ እንደነበረ ካሜራማኖቼ ነው ያለችው። አንድ አላለችም ሁለት፣ ሁሉንም አብሯት የሰሩ ካሜራማኖች ሊገሉኝ ነበር ብላለች። እባካችሁ ከቻላችሁ በውስጥ ኮንታክት አድርጉኝ። ይችን ሌባ እንደ ፍራ ሁለቴቻ እየዋሸች እያስመሰለች የኢትዮጵያን ሕዝብ እየሸወደች እያለቀሰች እያስመሰለች መቀጠል የለባትም። በእምነት ራሱ የተጫወተችው ጌም ጴንጤ እናድርግሽ ብላችሁ ፕራንክ አድርጉኝና ላልቅስና ህዝቡን ልሸውድ ብላ ከዛ ቋንቋ አይነች ነው ምናምን የሚባል ሚዲያ ላይ ሄዳ ኢንተርቪው ስትደረግ እንዴ ተነጋግረን አድል እንዴ ፕራንክ ያደረግንሽ እንዴት ትልቅ ሚዲያ እምነት ሚዲያ ላይ ሄደሽ ኢንተርቪው ትደረግ ያለሽ ነጠላ ለብሰሽ፣ እውነት አስመሰለሽ ምናምን ብለዋት ተጣልታ አንደኛው ልጅ ሚዲያ ላይ ወጥቶ ነበር ሪከርድ አድርጓት እንደውም ለምንድን ነው የወ ፕራንክ ያደረግነውን እውነት እንደተደረግሽ እውነትን እንዳተደረግሽ አድርገሽ ሄደሽ ቋንቋ ላይ ኢንተርቪው የምትደረግ? ብሎ ክሎት ሚዲያ የሚባል አንድ አብርሽ የሚባል ልጅ መቶ ክሎት ሚዲያ ላይ ቀርቦ ነበር። ባ አንቺ፣ እግዚአብሔር ይፈርድብሻል። የእናንተ እግዚአብሔር ፌክ ነው እንዴ? ልጅቷም እግዚአብሔርን ነው የምጠራው። ማርያም ውሸት ነው እንዴ? ማርያም ውሸት ነች የእናንተ እግዚአብሔር ዝም ብሎ ነው እንደሚፈርደው? እግዚአብሔር ውሸት ነው እንዴ? የእናንተ እግዚአብሔር አያይም እንዴ? ቀዳዳ ነው እንዴ የሚደግፈው የእናንተ እግዚአብሔር? እግዚአብሔር ይፈርድብሻል። እ የእናንተ እግዚአብሔር ቀዳዳ ነው እንደሚደግፈው፣ እግዚአብሔር ይፈርድብሻል የምትሉ ሰዎች ከታች የእናንተ ማርያም ውሸታም ነው እንዴ እንትን የምትለው እኔ በእመቤት ካሳ ምክንያት ማለት ነው የእናንተ እግዚአብሔር ራሷ የምጠራው እግዚአብሔር እራሷ ላይ ፈርዶ ካላሳየኝ በቃ እምነታችሁ ውሸት ነው ማለት ነው። ምክንያቱም በተደጋጋሚ ማርያምን የምጠራት በውሸት ነው። በተደጋጋሚ በማርያም እየማለች ዋሽታለች፣ ሰውን አሳምናለች። በተደጋጋሚ ፕራንክ ሰርታ አባታለች። በማርያም ፕራንክ ተሰርታ ልክ በቃ በእምነት ያልደራደርም በሚል ሙድ ቋንቋ አይነሽ የሚል የእምነት ሰዎች ትክክለኛ አማኞች የሚቀርቡበት ጋሄዳ ዋሽታ ከካሜራ ማን ጋር ተጣልታለች። የእናንተ እመቤት ካሳ ላይ የሆነ ነገር ካልፈጠረ እየዋሸሽ ስሜን እያጠፋሽ ከሆነ የእናንተ እግዚአብሔር እና ማርያም ውሸት ነው ማለት ነው። ከዛ ታዩኛላችሁ። አዎ፣ የሆነ ነገር መፍጠር አለበት ጋባችሁ መፍጠር አለበት፣ የሆነ ነገር የእናንተ ማርያም ውሸት ካልሆነ እመቤት ካሳ ላይ የሆነ ነገር መፍጠር አለባት። ምክንያቱም ስሟን በውሸት እየደጋገመች እየጠራቻት ነው። አምስት ወር ሰርታ ሚሊየን አፍሰሽብኝ ግርሽን አጣምረሽ ትለኛለች። አምስት ወር ሰርታ ዩትዩብ በአምስት ወር ምን ያክል ሚሊየን ነው? እንደውም የኖቬምበር ላይ ምንም ብር ም ካላደረግን ቪዲዮ አልተፖሰተም ነበር የሚጥዬ ብር ነው እራሱ ወደ እሷ ቪዲዮ አሳይቼ ዩቲዩብ ላይ ወደ አካውንት የገባውን ብር አሳይቼ ዩቲዩብ ስቱዲዮ ላይ ገብቼ አሳይቼ ወደ አካውንቷ ትራንስፈር ያደረኩት የዛን ጊዜ ዲሴምበር ላይ። አምስት ወር ሰርታ ሚሊኔር! ይቺ ችጋራም ለማኝ፣ ይቺ ቅንቃናም ሆምለስ ዲቃላሽን፣ አሁንም ዲቃላሽን እንዳሉ ምናባሽ እንደምታመጫ ይሻሉ። ይሄ ቲክታክ ማህበረሰብ ምን እንደሚያመጣ ተሳዳቢ ናት ብያለሁ። ዩቲዩብ ላይ የምታውቂ አተምር አይደለች። መቀጠቅጥሻለሁ። አንቺ ጥንባታም አንቺ ቁስላ መጀመሪያ ጽጂ። ጽፍርሽ ራሱ ሲያስጠላ፣ እጅሽ ሲያስጠላ ደግሞ እጅ እንዳለው ሰው እንዲ እንዲ እያለች ታወራለች። ሙዤል የበላው እጅ አንቺማ፣ እጅሽም እግርሽም ነው ሙዤል የበላሽ። እንሽቃ ታጠቢ፣ መጀመሪያ ጽጂ። መቼም ምን ማትቀየሪ ክፋትን ሙሉ የለበሽ ክፉ። አዎ፣ እኔ ማርያም እንድትፈርደኝ የእናንተ ማርያም እውነት ከሆነች እመቤት ካሳሪ እንድታሳየኝ ይፈልጋሉ። አዎ። እውነቴን ነው። እኔ ከልቤ ነው። እኔ ሙስሊም ነኝ። በዚህ ሴትዮ ኔ ተበድያለሁ። በዚህ ሴትዮ ስሜ ጠፍቷል። ገንዘቤን በልታ ቴንኪዩ ማለት ሲገባት ሲገባት፣ በእነዚህ በቆሻሻ ከጎጃ አመጣን በሚሉ ቆሻሾች በሚዲያ አሰድባኛለች። ሞጣ ቀራኒው ቤቴልሄም ዳኛቸው የምትባል አሮጊት የበሰበሰች ሌባ አዝማሪ ሽርሙጥና ስሸረሙጥ ቆይታ ገንዘብ ስለሌላት እኔን ስታይ ደሟ ይፈላል። ገንዘቧ ከየት መጣ? የእመቤት ካሳ ገንዘብ ነው አለሽ ባለፈ አሰድባኛለች። እውነት ማርያም የእውነት ማርያም ካለች እዚች ሴትዮ ላይ ትፍረደኝ። በቃ አለቅ እኔ ክርስቲያኖች። በተደጋጋሚ ስሟን እየጠራች እየዋሸች ነው። አምስት ወር ተሰርቶ ዩትዩብ ላይ ዩትዩበሮች እስኪ ይናገሩ እውነቱን። ምን ያክል ሚሊዮን ነው የሚታፈሰው? ገንዘቤን እኮ ኔ እሷን ጋ ዩትዩብ ቻናል ሰርታ ገንዘቤን ለእሷ የሰጠዋትን እኮ ራሱ ሜ ካላረኩም ወገን፣ ለእሷ ጊፍት የሰጠዋትን አልተመለሰልኝም እንኳን ገንዘብ እኔ እኮ አትሊስት ለልጅቷ የሰጠኋት እንኳ ብሬ በስጦታ የሰጠሁት ተመልሶልኝ እንኳ አገኝቼ ቢሆን ዩቲብ ሰርቼ ዩቲብ ውስጥ ጋር ሰርቼ ኦኬ እንደ አትሊስት ገንዘቤ እንኳ ገንዘቤንም በልታ ጭራሽ ሚሊዮን አፈሽብኝ ትለኛለች። አሳልፌላት ሰው አድርጌያት ይቺ ቅንቀና ድጋሜ የዩቲብ ላይ የተስራና ይሄን ቻናልሽን ዜሮ ይሉሽ በቂጥሽ ቁጭ ነው ማድረግሽ። ባዶሽን አስለቅስሻለሁ። ወንድ ነሽ። አንቺ ወንድ ነሽ። ድጋሜ የኔን ስም እያነሳሽ እመቤት ካሳ የማደንቅሽ ወይም እነዚህ ከጎጃ መጣን የሚሉ ቆሻሻዎች ይርዱሽና አንቺ ዩትዩብ ቻናል ላይ እኔን እየተሳደብሽ የኔን ስም እያነሳሽ ድጋሜ በእኔ ዩትዩብ ቻናል ስሪና፣ አሳይሻሉ። በቂጥሽ ቁጭ ነው ማድረግሽ፣ ቁጭ በቂጥሽ። ባዶ ነው ማስቀርሽ፣ ባዶ። ዛሬ ያቺ የዩትዩብ ቴምር አደለችም። አንቺ ግማታም ስሜን አጥፍተሽ አስለቅሰሽኝ፣ እናቴን አስለቅሰሻት። ዝም ብይሻሉ። አለቀሽም አለቅሽም እስኪ አባሽ ዩቲዩብ ስሪ። የአድኑሽ ወይም ማናጀሮችሽ ቴምርን ዩትዩብ ላይ የሰው ስም እያነሳሽ ሰውን አሉባልታ፣ ፎልስ ኢንፎርሜሽን፣ አኩዝ እያደረግሽ በዩትዩብ እስኪ ስሪ። የዩቲዩብ ጋይድላይንስ አይፈቅድም፣ አንቺ ደደማ ይም አይፈቅድም። የዛን ሰዓት የተኩሽ አውቄ ነው። ሀና ዮሐንስ ጎጅዬንም የተውኳት አውቄ ነው። እኔ ከፈለግኩኝ አሁን ራሱ እሷ ቻናል ላይ እዛ ቪዲዮ አስወርዳታለሁ፣ ካስፈለገ አሁን ልኬ ማለት ነው ግን ወረዲ ታይቶ ምን መረጃ ለማጥፋት የተጠቀምኩት ሊመስል ስለሚችል ትች አሉኝ። ወረዲ ታይቷል፣ ምንም እውነት ስለሌለው እኔን የሚደብረኝ ነገር የለም። ዛሬ ግን አትችም፣ አትችም። የዛን ጊዜ ይሄ ገገማ ሃይማኖት አልነካው። ምን አባሽ ሃይማኖት አትንኪ ትላላችሁ? ቅም አላሞች፣ ከፈለኩ ቀጠቀጣለሁ። ምንም አታመጡ። ሃይማኖት ምናምን አትቤ እበት የአንዳንድ ሻፍሽን አትክፈች እዚህ ቅንቅና እና እኔ እየተሰደብኩኝ ስም ስም እየተሰጠኝ እኔ ልታስገድለኝ ነው እየተባልኩኝ፣ በማርያም በገብርኤል እየተማለ እየተዋሸ ዝምልልሽ ነው እንዴ? በማርያም በገብርኤል እየተማለ እኮ ልታስገድለኝ ነው እየተባልኩ ነው። ይች ልጅ አንዱ አንገቷን ቢላትስ? አዲስ አበባ እኮ ነው የምትኖረው። ኦሮሞዎች ጋ ነው ውሎዋ። እሱ በር የምሰራቸው አብራቸው በሙሉ አያንቱ አያና ቀጥሬ ምናምን የሚባሉ ልጆች ናቸው። አንገቷን ቢቆርጧትስ እንዴ? በእኔ ቢሳበብብኝ ስኔ ብዙ ኦሮሞዎች ጋ ነው እዚህ ጋር የምጣለው ሚዲያ ላይ ፍራ ሁለቴቻ ቤትን አቃጥላለሁ ገላለሁ ብላኛለች፣ እያለ እኮ እየዋሸኮ ነው። ይች ልጅ ቢመቷትስ፣ እየተሳብ ብትሞትስ፣ ብትገደልስ? ምን አስባችሁ ነው እናንተ እንዴ? ምን ሆናችሁ ነው? ሄዱና ዩቲዩብ ላይ እየሰራችሁን ቪዲዮ፣ የኢትዮጵያ ሕዝብ ይወቅልኝ ብገደል እያለች ነው። እኔ ተመልከቱ፣ ይች ልጅ ብትሞት ሞጣ ቀራኔው እና ቤቴሌም ዳኛቸው ነው ለዚህ ያበቋት። ልጅቷ እየመጣች በራሷ አፍ ቢገሉኝስ እያለች ነው። አንዱ ሂዱ አንገቷ ሊሏት ይችላሉ። እኔ ብትሞት ስን ተጠያቂ ነኝ። በማርያም በገብርኤል እኮ እየማለች ነው። በእምነቷ ቤተ ክርስቲያን ቪዲዮ እያስገባች እንዴ! ምኑ ናችሁ ነው እናንተ? ልጅቷ እኮ ብትሞት እኔ ልባል እኮ ነው። ደደቦች ናችሁ እንዴ? እንዴ አማቸዋል እንዴ?

ዘመዶች ይሻነሳሉ እረግጥሻሉ። ከዚህ በኋላ ዘመዶች ይሻነሳሉ ቀጠቅጥሻሉ፣ እቀጠቅጥሻሉ። ቲክታክ ላይ መተሽ ቁጭ እንድት ነው ማድረግሽ፣ ልትለቃቅሚብኝ። አንበሳ ልለቅሚቢል ይስጡሽ እንግዲህ ጎጃሚዎቹ ይርዱሽ፣ ይርዱሽ። የዛን ሰዓት ረሃብ ከነልጅሽ ስትጨራመጪ ውሃ እያራሽ እንጀራ ስታበይ ዞር ያላዩሽ ዛሬ ሰው አድርጌሽ እዚህ ቦታ ላይ እንድትቆሚ ያደረግኩሽ አንቺ ወዳም ጅብ ማለት ነው። እዚህ ቦታ ላይ ዛሬ ዘመድ ይሆኑሻል። ያምጡሽ እስኪ። በራበሽ በተጠማሽ ለልጅ ውሃ ሽሯተሽ ውሃ እንጀራ እያደረሽ በምታበይበት ሰዓት ማንም ዞር ብሎ አላየሽም። እኔ የምር ነኝ የደረስኩልሽ። ገና ለገናው ገጠሬ በገጠረኛ እየተቀለስለሰለሽ አሳምናለሁ ብለሽ ከሆነ እመኚኝ፣ እቀጠቅጥሽ አለሁ እኔ አሁን ምላስ አለኝ። ድሮ ዝም ብያለሁ ተሰድቤ። አሁን ቂጥሽ እንገልቤ ነው ምገርፍሽ ሞራልሽን ነው የምነካሽ። አንቺ በሽተኛ ማለት ነው። ሌላ ሚስጥር እንዳታስወጪ፣ እመቤት ካሳ፣ ሌላ ሚስጥር እንዳታስወጪ። አንቺ ቆሻሻ፣ በየመንገዱ እየተኛሽ በሽታሽን አምጥተሽ ደሞ አሁን እዚህ ጭራሽ መድኃኒት አበሉኝ እያልሽ ታወሪያለሽ። አንቺ ሌባ፣ ጉድሽን እንዳሏት አርፈሽ ብትቀመጭ ይሻልሻል። ሌባ ሆምለስ ፈታኛሹ ሰዎች ከማታቂ ከማን እንዳደርግሽ። ማታቂ አባት አለሁ አባቱ ብለሽ አንዱን አምጪ። ድራማ መቼም አይሻንሽ አንቺ። ከዚህ በላይ ምን አለ? ኖ ኖ ኖ ኖ ኖ ድራማ እየሰራች ነው ልጅቷ። ድራማ ያልቅባትም። እስኪ አብር ሸቄረው አብር ሸቄረው እስኪ እንትን በሉልኝማ

እንትን ሄደሽ በህልምሽ ከመጣውብሽ እመኝኝ እመቤት ካሳ አንቺ ገዳም ውስጥ ምንድን ነው? ለምንድን ነው ሂዳ ነው ጸበል ነው? ብቻ ገዳም ሂዳ በህልሟ አየች። እምነትሽን የምታምኝበት ከሆነ እኔን ተንበርከሽ ቅርታ ነው መጠየቅ ያለብሽ። ፈጣሪ እሱ ሰው አያየኝም ብለሽ ገና የገጠር ልጅ ስለሆነች እና ያምኑኛል ብለሽ ካወራሽ ፈጣሪ እሱ የሚያ አምላክ የሚጭንብሽን አታውቂውም። የሆነ አምጥቶ የማትወጩ ሸክም ሸክም እንዲህ ተኝተን እንዲህ ተኝተን መነሳታችን አናውቅም። እኛ ሰዎች ነን። ለፈጣሪ ለፈጣሪ እኛ ለፈጣሪ ማለት ነው በጎቹ ነን። እኛ በግ ከብቶችን እንደምናርደው እኔ ታይም እኛን በተኛንበት ይወስደናል። ተኝተሽ መነሳትሽን ራሱ አታውቂም እመቤት ካሳ መስሎሽ ነው ገንዘብ ምናምን ገንዘብ ማግኘት ህሌና የሚባል ነገር አለ አንቺ እኔን ያቆሰርሽኝ ነገር እንዴት ውስጥሽ ቆስሎ አለ አሁን መስሎሽ ነው አንቺ እኮ በየቦታው እየሄድሽ እኮ እንትን ለንትን እኮ በየጸበሉ የምትንከራተችው እኮ እያመመሽ እኮ ነው ምንሽን ነው የሚያምሽ እኔናት ሚስጥርሽን ላውጣው እንዴ መድኃኒት አበሉኝ እያልሽ ሁሉ ጊዜ ዩትዩብ ትሰሪያለሽ። እፈሪ ቲክታክ ላይ እፈሪ፣ አንቺ ቀሌታ እፈሪ። አይ አደ ልጠቀምባት፣ ከዛ ተጠቀምኩባት። አምስት ወር ሚሊየን አፈስኩባት፣ አምስት ወር ለሁለት እኮ ሸራርገን ግን ራሱ አራት መቶ ሺ ወንዱ ሶስት መቶ ሺ የሚሆን መላ ብር እኮ አላገኘ። የሚል የናፈስኩባት ተጠቅሜባት፣ አዎ ጠሮባት ነው። አሁን እኮ ብልሽ ዩትዩብ በኋላ ሸራር ገውልኝ ሳየው ሀያ ሰባት ሺ ኔኔ ታየላት፣ የሚታየው በእኔ ጊዜ ሶስት መቶ ሺ አራት መቶ ሺ ይታይላ ነበር። እኔ ጋ በተጣላች ሰዓት አሁን ሰው ያላት እና ምና የሆነ ሰዓት ደግሞ የሆነ እንዳገባው ብላ መጣች። የዛን ሰዓት ይታይላ ነበር። ድራማ እየሰራች ማለት ነው። ጎዳኝ ትጦኝ ሄደ ሌላ ሴት ጋ ያዝኩት፣ እንዴት እኔን እንዴት አደረገኝ፣ እንዴት አልጠየቃችሁኝም? ጓደኞች በጣም አዘንኩባችሁ ስልክ ደውላችሁ እያለች ለቁሶ ቁጭ ብላ እያለቀሰች ድራማ ሰርታ ሰው ሁለት መቶ ሺህ ሶስት መቶ ሺህ አይላታል። ይህ ድራማ የሚወድ ህዝብ እውነት እኳ ይወድ አቤት ውሸት ሲወድ የኛ ህዝብ የኢትዮጵያን የሚባል ቀዳዳ ማህበረሰብ ቀዳዳ እኮ ናችሁ። እኔ ውሸታም አስመሳይ ጨካኝ ነን እኮ ኢትዮጵያኖች አራች አታዩም እንዴ ኦሮሞ ጡት እየቆረጡ አታዩም እንዴ አታዩም አንገት እየቆረጡ እንደ ኢትዮጵያኖች አለ እንዴ ክፉ የለም እኮ ውሸታሞች ነን ደግሞ ያልፍልንም ቅንቅናሞች ምቀኞች ስለሆን ቅንቅናሞች አብረን ቢዝነስ በጭራሽ ኢትዮጵያን አብሮ መስራት ቢዝነስ አይችልም ምቀኛ ነው ሌባ ነው አሁን እመቤት ካሳ ምቀኛ ስለሆነች ነው። እኔ አንድ ብር የሌላ ሴትዮ የቤት ኪራዩን ሁሉ ብድሯን ከፍዬ ወደ ቤት ያምጥቻት ሶስት አራት ወር ሰርታ በቃኝ አለች። ምን ነው ስላት ህዝብ እየሞተ ፕራንክ መስራት አልፈልግም። የሀገራችን ጉዳይ እርግጠኛ ነች። ሰው መክሮሽ አይደለም በጭራሽ ይትዮ ቻናል ልከፍች አይደለም። ሞተሽ በጭራሽ። እርግጠኛ ነሽ ጦርነቱ አሳምሞች ነው? አዎ። አሁን አባሽ የአማራ ህዝብ እየሞተ ለምን አባሽ ነው የምታንዛር? ጨዋንች ግማታ የአማራ ህዝብ፣ የዛን ሰዓት ማን ሲሞት ነው ያዘንሽው? ለትግራይ ነው እ ነው ለአብይ ወታደሮች ነው አዝነሽ የነበረው የዛን ሰዓት። አሁን የአማራ ህዝብ እየተጨፈጨፈ የታባሽ እመቤት ካሳ የምትባል ጥንብ ሙጀልያም ለምን ዝም አልሽ? እንደውም እኮ ምሰሪው አሁን ራሱ ወሎ ጦርነት ነው አይደል? ወሎ የሆነ ማርያም ሄጄ የመጣሁ እያለች ነው ቪዲዮዋ ላይ ይዩት ገብታችሁ ፖለቲካ ነው የምታወራው። በነገራችን ላይ ወሎ ሰላም ነው እያለችን ነው ባለፈ ከጎጃም እናቷን ከጎጃም፣ ጎጃም ጦርነት በነበረ ሰዓት ሰላም ነው ብላ ዩቲዩብ ስትሰራ ነበር። ሰላም ነው ሀገራችን እና እናቴን እንደዚህ አድርግ ያመጥች ልክ ጎጃም ሰላም እንደሆነ ዩቲዩብ ስትሰራ ነበር።